ተመልካቾቻችን በክፍል ሶስት እንደገና መልሰን ተገናኝተናል። ባለፈው ሳምንት እንደተመለከታችሁት የቄስ ትዕግስቱ ሞገስን አስገራሚና ደስ የሚል ታሪክ በሚጣፍጥ አንደበቱ እየነገረን ቆይታ አርገን ነበረ። አሜሪካን ሀገር ለአገልግሎት አገልግሎት ፈልገውት እዚህም ደግሞ ኢትዮጵያ ውስጥ አገልግሎት ነበረው። በዚህ መካከል ስለነበረው ነገር እየነገረን ነበር ያቋረጥ ነው። በዛ መካከል ደግሞ አሜሪካን ሀገር የነበሩት አብረው የሚያገለግሉት ቄስ ተስፋዬ ድንግዴ እንደታመሙ እየነገረን ነበር ያቋረጥኩት። እንደገና ቄስ ለማንኛውም እንደገና መልሰ ስለተገናኘን በጣም ነው ማመሰግነው። እግዚአብሔር ይባርክ። ከቆምንበት መቀጠል ይችላል። እና ደብዳቤ ጻፍኩ። የቄስ መታመም የሽማግሌው ሰብሳቢ ጻፈ ማለት ነው። አንድ አመት ጨምሩለት መሰለኝ። እና እግዚአብሔር የሚያደርገልን እስክናውቅ መንጋው እንዳይበተን እባካችሁ ብሎ ደብዳቤ ጻፈ። የዲሲ መካኒስቶች ቸርች ማለት ነው። እና እኔም አንድ አመት ስለሚበዛ ስድስት ወር አትሊስት አርጉልኝ ብዬ ጻፍኩ። ግን እነሱ በሁለት ካህን የኔንም ስራ ደርበው ነበር የቆዩትና እዚህ ከብዷቸዋል። ከአንድ አመት በላይ አንፈቅድ፣ መመለስ አለ ባሉ። አሁን ተጨንቀት የጨመረ ስለዚህ በዚህ መሀል ጠበቃ ገዝተው እኔን እስከ ቤተሰቤ ለመውሰድ ፕሮሰስ ፕሮሰስ ጀመሩ ማለት ነው። አሁን በዚህ ውስጥ ሶስት አራት ጊዜ ተመላልሻለሁ። ነው የመጨረሻው ቀን እየደረሰ መጣ። እዚህም ያሉት ተጨማሪ ግራ ቀኙን ስካይ ፈቃድ መጨመር አልቻሉም። እዛ ያሉትም እኔን ለማስቀረት ጥረት አደረጉ ጀመሩ። በመሀል ቤት እኔ ጭንቀት ውስጥ ገባሁ። አሁን ቁርጡን አሳውቀናል ማለት ቀኑ አለቀ። ኦልሞስት በቃ ልክ ኦን በዛችው ቀን እግዚአብሔር የሚያደርግልኝ መስካቅ ብዬ ደብዳቤ ጻፍ ኮስ ሲመሸኛ ስጡኝ በቃ ደብዳቤ ጻፍኩን፣ በቃ እኔ የማውቀው ደብዳቤን እንደተቀበሉ ነው። እንግዲህ ይሄ በአስተዳደር ዙሪያ ያለ ነው እንጂ ህዝቡ አያውቅም። አሁን እንደማወራል ግን ቀላል አይደል፣ ብዙ አመት ስለኖርክበት በደም ውስጥ አለ ሁሉ ነገር። አሁን እነሱም እኔን እስከ ቤተሰብ ለመውሰድ ዘገየ። ማለት ፕሮሰሱ ከተወሰነ ጊዜ በላይ ኦፊሻሊ ሳትቀጠር ደሞዝ መቀበል አትችልም፣ በአሜሪካ። ስለዚህ ምን ያርጉኝ? ኦፊሻሊ እንዳይቀጥሩኝ፣ እኔ እዛ መቀጠር አለብኝ። ያ ደግሞ ህግ የያዘው ነገር ነው። ራሱ የአሜሪካ መንግስት ነው የሚፈቅደው። አሁን በዚህ ውስጥ ያለው ያለ ወትሮዬ ለምን ሰላም አጣው በሚል እንዳስለመድኩት መጣው ማለት ነው። እዚያ ጋር አሁን ምን ይፈልጋሉ? በየ ጉዲና ቱምሳ የሚባል የጸሎት ቤት አለ። እዛ ጋር ብቻ አታምኑ፣ ህይወቴም በሙሉ እንደገና ሌላ ምዕራፍ የሚቀየርልኝ ማለት ነው። ልክ እንዳንተ እንደዚህ ቁጭ ብሎ አምስት ኪሎ መካኒስ ይዞ በአየር ላይ ማለት ይችላል። በሩ ላይ ቆሜ እዚህ ያለን አገልግሎት ጨርሳ፣ እንዲያውም የተመሰለው የጥይት ሳጥን ነበር የምሰራው ድሮ ነው። ይሄለ የጥይት ሳጥኗን እኔ ስፈቅድ ነው በመኪና ተጭኖ በጋሪ የሚሄደው ወደ ጥይት ክፍል። ወደ አንድ ሺህ ሳጥን ሊሆን ይችላል። እንዲህ በአይኔ አይቼ አውቀዋለሁ። ሙሉ ለሙሉ የተላገ ቁመቱን ዊድዙን የጨረሰ ትክክል ሲሆን በአይን ያውቀዋሉ። አንዷ ወፈር ብላ ከተላገች ሌላው ሳጥን ከፍ ይላል። ነፈልፍ እያወጣታል። ልምዱ አለኝ 13 ዓመት። እነዛ ሳጥኖች እዛ አምስት ኪሎ መካነ ኢየሱስ ግቢ ቁጭ ብለዋል። እስኪያቸው አልቋል አላለቀም ማለት በአንድ አይኔ ሲያየው መቶ ከመቶ አልቋል፣ አልቋል። እዚህ ያለን አገልግሎት ጨርሰል። እኔ እኮ ይወዱኛል እኔም ወዳቸዋለሁ፣ ያዝኑብኛል፣ አርብ ይፈራሉ። በኃይል ነው በፍቅር ነው ማናገራል። አይ እኔ በኃይል አልፈልግም በፍቅር ነው ሲል ብንናልኩ እንደዚህ ሲሆን ሰንበርክክ እየጸለይኩ ግን እጅ አልሰጠሁም። አሁንም ጌታ አትቀየመኝ፣ ድጋሚ ምልክት ስጠኝ። እዛ አሜሪካ ሄጄ ትንሽ አረጋግጃቸው እንጦጦ ገስታው ሴት ወንድ ገና አሁን አምስት ኪሎ እንድመለስ ግፊት ነበር። እና አንደኛ ያሳደግንህ ነህ፣ ሁለት ያሳደግካቸው ልጆች አሉ፣ ማህበሩ ይወድሃል እና ይጠብቁኛል። ተመልከት እዛ ዲሲ ቄሱ ልጄ፣ መንጋው እንዳይበተን እባክህ እግዚአብሔር ተናግሮኛል ብለውኛል። ስለ ዲሲ ነፍሴ መሀል ቤት ተንጠለጠለች ነው የምልህ ይህን ሁሉ ግን የምል ያው በእግዚአብሔር ፊት አይደለም የምናወራው። እዛ ልጆቼ ለማስተማር ዶላር ለማግኘት የተሻለ ሀገር ነው የሚል አንድ ቀን አስጨንቆኛ ያቀ የኔ ጭንቀት እሱም አይደለም። ከልጅነቴም የእግዚአብሔር ፈቃድ ምንድን ነው ነው። በኋላ እዛ እንጦጦ ገስታውስ ሶስት ቀን ጸለይ፣ መልስ የለም። እና በሶስተኛው ቀን መጣው። ቀበና አካባቢ ነው የምኖረው፣ እንደ ቀበሌ ቤት አለኝ ትንሽ ክፍል ነች ባለቤቴ እዚህ ጋር ነው የምተኛው ነው ግድግዳ ጋር ነው የምተኛው ለምን እሷ ትነሳለች እኔ አንዴ ከተኛው አልነሳ ከዛ ልክ 15 20 ደቂቃ አላቅም ቤቱን ብርሃን ሞልቷል ልክ እንዳንተ ኢየሱስ ቆሟል በቁም ሳጥንና ባልጋው መሀል እኔም ቆምኩ በራዕይ ቆምኩ በዛ ሁለታችን መሃል ጠረጴዛ መጣች ማለት ነው ከሰማ እዛች ላይ ምን ብሎ ኢየሱስ ይጽፋል? አያት መካን ኢየሱስ ከኔ ዘንድ ነው። ፈርሞ ጠቅልሎ ሰጠኝ እና ጨበጠኝ። ኢየሱስን ሁለቴ ነው በህይወት ያየሁት። ልክ እንደጨበጥኩ ብንን ስል እጄ ተዘርግቷል ቆሜያለሁ። 10 15 ደቂቃ ማላቀቀቃት ላበላ ቦኛለው ድምፁን አረሰው የጨበጠኝን አረሰው የሰጠኝን ዛው ዛው ሰገድኩ፣ መሬት ላይ ማለት አያት። አያት ጌታን ለሁለተኛ ጊዜ ነው ያየው። እዚህ አንዴ አሞኝ ለሞት አሞኝ ስድን እንዴት እንዳዳነኝ ያኔ አይቻለሁ። ሲያድነኝ እሱ ነው ዘልጂ ነው። አዎ፣ ነገር አለ ስንት ነገር አለ። አዎ ና አያ አሜሪካ ማደለ አምስት ኪሎም ማደለ አያት አያት ከዚህ በፊትም አይቻለሁ፣ እንደዚህ ያልተገለጠም እንጂ ገና አሜሪካ ሳሌድ ነው ያየሁት። ገና ድሮ እዚሁ እያገለገልኩ አምስት ኪሎ አያት የሉ፣ መድረኩ ላይ ብርሃን አለ፣ ህዝቡ ዲም ላይት ውስጥ ነው። እባክና ና አገልግለን ስትለኝ አንድ ሴት አይቻለሁ፣ ግን አልቀ በደንብ አልገባኝም። ባሁን ቆይቷል፣ ቆይቷል እዚህ አምስት ኪሎ እያገለገልኩ አሜሪካም እና አሜሪካ ሊሄድ እሁድ ነው የሄድኩት። አሜሪካ አሜሪካ ሲሄድ የኢትዮጵያ መካኒስ ፕሬዝዳንት ነበሩ። ቀኑ እሁድ ነው። ቄሱ ዛሬ አሜሪካ ይሄዳል ሲባል ህዝቡ ደነገጠ። አይ ሊያገለግል ነው እንጂ አይቀርም እኮ ብለው አረጋጓቸው። ስለዚህ ንግግር አድርጋሉ። ህዝቡ እየሰማ ህልም አይቻለሁ። አያት ናና እርዳን ስትል በህዝቡ ፊት የህልሙን ትርጉም አላቅም። እግዚአብሔር የሚያደርግልኝን አላቅም። አሁን ግን የምሄደው ለግብዣ ተጠርቼ ነው፣ ጸልዩልኝ፣ ወዳቸዋለሁ ብዬ ተጸልዩልኝ ማታውኑ በረርኩ ማለት ነው። እቺ አያት ናና አርዳን የምትለዋ ውስጤት ትብላላለች አሁን ቆሞ ፊት ለፊት ሲነግረኝ ታተመ ማለት ነው። ታሪኩ እንደዛ ነው። ከዛ ያው እዚህ ላሉት ጓደኞቼ ነገርኳቸው፣ እነሱም በሙሉ ልብ ተቀበሉ። አያት ላሉት ነው ወይስ አያት አካባቢ የሚኖሩ ግን፣ ያ አምስት ኪሎ መካነ ኢየሱስ ምዕመናን ናቸው። ስድስት ሰባት እንደዚህ ነው። አያት ግን እና ቤት ቤት ተከራየን ማለት ነው። ስለዚህ አንተ ነው የተከልከው? አዎ። ምን ይህን ቃል አልወደውም። ለምን መሰለህ? ባለ ራእይ ነኝ እኔ ጀማሪ ነኝ። ጌታ እንዲህ ብሎኛል ስትል አንዳንዱ በቅንነት እግዚአብሔርን የሚያከብራል፣ ሌላው ደግሞ በኔጌቲቭ የሚረዳሃል። ሁሉም ነገር የራእዩ ባለቤት እግዚአብሔር ነው። ከኔ በፊት እኮ ስለ አያት የጸለየዋሉ የአንድ ሰው ሊሆን አይችልም እና ብዙዎች ጸለየዋል። ብዙዎች መክረዋል። ብዙዎች ፍላጎት እኮ ነበራቸው። ከኔም በፊት አያት ብዙ ምዕመናን ስላለን ቤተክርስቲያን ቢከፈት ያሉ አሉ። ብዙ ምዕመናን ስላለ ለመጀመር ገንዘብ ያዋጡም ነበሩ። ይሄ ፕሮሰሱ በጣም ውስጥ ለውስጥ ብዙ ነው። እኔ ይህን ስልህ ለፊት ጌታ ያለኝን ለማለት እንጂ እኔ ጀመርኩ ለማለት አይደለም። እኔ ባለራዕይ ነኝ እኔ ጀማሪ ነኝ ለማለት አይደለም። አንዳንዶች ይሄንን እንዳልወደዱት ስላየው ያለ ጥንቃቄ በመናገሬ ያሰናክልኳቸው አሉ እንዴ? ብዬ ይጨነቃሉ። አንዳንዴ ያው ሚዲያ ታውቃለህ። አዎ፣ እኔ ያው መጽሐፍ ቅዱሳዊ አባባል ነው ጳውሎስ የተናገረው ነው ብሎ ሳጠጣ የሚያሳድግ እግዚአብሔር ነው ብሎ ነው። የሚተክል ሰው ያስፈልጋል። ሰው ነው። ቤተክርስቲያን ቤተክርስቲያን የክርስቶስ ነች፣ ግን ለመጠቀን ሰው ያስፈልጋል። አገልጋይ ያስፈልገዋል። ምክንያቱ መቼም እንደ ጳውሎስ ተከልኩ ለማለት አቅምም የለም። እውነት እንደው ትህትና ለማሳየት ሳይሆን አስፈላጊም ስላለ እኛ ምንም ነን እኮ ያለ እግዚአብሔር ፈቃድ መተንፈስም አትችልም። ቸርችን የሚያህል ትልቅ ነገር ሰው ሊተክላት ሊያሳድጋት አይችልም። በሰው ይጠቀማል እንዳልኩ በማንም እና የአያት መካኒሱ ጀማሪ ነው ለማለት አይደለም። ታሪኩን እንዲሁ ልንገርህ እና ተሰብስበን አንዱ ገንዘብ ሲያዋጣ ቤት ሲፈልግ ሽማግሌ ሲሾም እንግዲህ ተጀመረ፣ በቃ ሳቱ። ኃያላን ተነሱልኝ እስቲ የአያትን ፖዝ እናድርገው እነዚህ ጋር ይቺ የዘለልካትን ነግረኝ። እኔ በጣም የሚያወጋኝ ጌታን ምን እንኳን አስታወስከኝ። ጌታን በተቀበልኩ ጊዜ ጀምሮ ድምጽ ሰማ ነበር እንዳልኩ፣ የክርስቶስ ፍቅር ከባድ የልጅነት። በተለይ የምሰማው ድምጽ የስድብ ድምጽ ነው ከአንተ ጋር እንዲያውረው ድንገት በጆሬ የክፉ ቃል ስድብ እሰማለሁ። ተመልከተ አንደኛ ልጅ ነኝ በጌታ የዛሬ እኮ 38 9 ዓመት ታሪክ ነው የነገርኩህ። የስድብ ድምፅ እሰማለሁ ዲ ሴጣን ውስጥ ያለ እንዴ፣ አለቅሳለሁ፣ እዛ ይጠፋል ያ ድምፅ። ከዛ ድንገት ምሳ እየበላሁ ወይ የዘመርኩ ወይ የጸለይኩ ድንገት እሰማለሁ ደግሞ አለቅሳለሁ። አይ ይሄ ለቅሶዬ በጣም እየበዛ ሲመጣ መክሳት ጀመርኩ። አንደኛ ሐኪም አያድነህም እንዴ ያለው ለሰው ማለት ነው። እና አእምሮዬን ሁሉ የታመምኩ መሰለኝ በእውነት ከዛ ምን አለፋ፣ ሶስት አመት ሶስት አመት፣ አዎ ያለማቋረጥ፣ ኮምፕሊትሊ በቃ ህይወት አስጠላ ልክ እንዲህ እንደ ሰው ድምጽ ነው። እንደ ሰው ቆሞ ሲሳደብ ሰማሁ። ዞር ስል ሰው የለም። በዛ ለቅሶ ይህን ልነግር አልችልም። ለማንም ግን አልነግርም። ለምን መፍትሄ አይሰጡኝም? አይሰጡኝ እነሱን ከማስጨነቅ ከማስጨነቆች በኋላ አንድ ቀን በቃ ጭምት ሆንኩ። እንዴት ልበለ ከሰው ተገለልኩ። ብቻዬን መኖር ነው፣ ጫካ ውስጥ መቆየት ነው፣ መናፈሻ ውስጥ መቆየት ነው። ተመስጦ ነው፣ አርምሞ ነው። እንዲህ ያለ ህይወት ሆነ፣ በቃ ህይወቴ እዛ። አንድ ቀን ቀኑን አረሳው፣ ከቤተሰብ ጋር እየተጫወትን ሞቅ ደራ ብሏል። እኔም ደስ ሰው ላይ ሲጫወት ድንገት ሰማሁት። ወዲያው ውሃ የተደፋበት ያህል፣ ሹልክ ብዬ ሄጄ መኝታ ቤቴ ተኝቼ አለቀስኩ። በጀርበዬ ተኝቼ አለቀስኩ። እምባዬ ጆሬን ሞሏታ፣ ወደ ኋላ ተኝቼ ነበር እንደ ውሃ ወፈሰሰን ባይ በዛው ጥልቅ እንቅልፍ ይዞኝ ሄደ። ድብን ያለ እንቅልፍ ሲወስደኝ ራእይ አየሁ። በስጋ አልጋ ተኝቻለሁ፣ ግን ከስጋዬ ወጥቼ በሬ ላይ ቆምኩ። አይገርምም? ስጋዬ እኮ አለ ስጋዬ ተኝቷል፣ ግን እንደ ሌላ አካል በሬ ላይ ቆም ዘንድ ቆም ይችላል። ሁለት መልአክ ከጎን የቆሙ ሶስተኛ ላይ ኢየሱስ ቆመል። አራት ሆነን ማለት ነው። የውጭ በር ላይ ነው ቆሞ እንደዚህ እና አስፋልት አለ። በበሩ ላይ ጥቋቁር ረጃጅም ሰዎች በጣም ጥቋቁር፣ ብዙ ይሮጣሉ በሰልፍ እና ኢየሱስ አንዱን መልአክ አለቃቸውን ይዘናል። እጁን እንደዚህ ዘርግቷል። አንዱ መልአክ ሮጦ ጥቋቁሮቹን ሰንጥቆ ገብቶ አለቃ የተባለውን ያዘውና መ ይዟት ሲመጣ ውሻ ነች፣ አጭር ወፍራም ውሻ ነች። ይኸው እችነች አለቃቸው፣ አለቃቸዋሉ እግሩ ስር አስጋድንለት አለው። ማለት መምለክት እና ሆዷን ይዞ ጭንቅላቷን እኔ እግር ስር መሬት ላይ ያደረጋል። እኔ በአየር ላይ ብድግ ብዬ በሁለት እግሬ ስለቅጣት ሞተች። እንዴት ልበል ያቀን አሁን የሆን ያክል አረሰው ጃኑ አልብሰው ከላይ ሲያነሱ ወይ ወፍጮ ድንጋይ ተሸከመ አይነት ሲነሳለ የሚሰማ ስሜት ቅልል አለኝ። ሰውነቴ እንደ ምነው ቅልል አለኝ ብዬ ኢየሱስ ጋር ሄድኩት፣ መላእክቶቹ ጋር ሄድኩት። ጌታ ሆይ እቺ ውሻ ስንት አመት ሆኖ? ጥያቄ የሚገርም ነው። አርባ ሁለት ወሯ ብንን አልኩ። ምን ስል አልጋይ ላይ አንሶላ ላይ በንባረሷ ቅልል አለኝ። ሻወር ውስጥ ወንድ ነው እንደ አዲስ ልጅ ሆንኩ። ከዛ እስኪብርቶ አርባ ሁለት ወር ምንድን ነው ብዬ ስል ሶስት ዓመት ከስድስት ወር አናቷ ላይ ልክ ይሄ ድምፅ የጀመረኝ አናቷ ላይ ሶስት ዓመት ከስድስት ወር አታመም። ቆይ አሁንስ እሺ ተገላቅልኩ። ግን ዋይ ነው ሶስት ዓመት ከስድስት ወር ለምን? ምንድን ይሄ ነገር ይሄ ምስጥር አልገባኝም። ጌታው እንደገና አስጨነቀኝ። ጥያቄ ሆኖ አሁን እየተጨነቅኩል። አምስት ኪሎ ያው ምዕመን ነበርኩ። ምን ያላልኩ እዛ ቤቱ ሙሉ ነው። በረንዳ ላይ ቆም ይህንን ይሄን የእለቱ ተረኛ ሰባኪ የጌታው ቃልና ወንጌላይ ትርክ ይችላል አሁን እንዶ አግኝቻት መቼ በነገርኳ ትላለሁ። አዎ ዛሬ ምሰብካችሁ ስለ አርባ ሁለት ወር ነው አለች። አርባ ሁለት ወር የሚል ባይብል ላይ ያለው ምን ጉድ መልዕክት ነው እኮ ይገርማል። ከጌታ የተቀበልኩት ስለ አርባ ሁለት ወር ነው ብላ ራዕይ 13ን በህይወት መጽሐፍ የተጻፉትን ለአርባ ሁለት ወር በሰማይ ያሉትን አለቆች እየተሳደበ አፉን በመክፈት በስድብ ሊዋጋቸው ስልጣን ተሰጠ። ሶስት አመት ተኩል ሶስት አመት ተኩል ስልጣን ሰጠ። እነሱ ግን ድል ነሱት የሚለውን አብራራችሁ ለሌ ብቻ ነው ያመልክት ለሌላ አይደለም። በእውነት በደስታ የተነሳ ባይወርድ ስሜ በህይወት መዝገብ ተጽፏል። ድል ነስቼዋለሁ። ሃሌሉያ ሌላ መንፈስ ላይ በኋላ አንድ ሩዋንዳ የሚባል የጸሎት ቤት አለ። ድንገት ጸሎት አለና ና ተብለሃል ተባልኩ። ያን ቦታ ያው እኔም አውቀዋለሁ፣ በኔም ምክንያት ነው የመጡት እዛ ቦታ እዛ ያኔ እነ ታደሰ እሸት የሚባሉ ወደ ጌታ ሄደዋ፣ ሌሎችም መዘምራን ነበሩ። የምስጋና በዓል አዘጋጅተዋል፣ ምክንያቱን አላውቅም ሌሊቱን ሙሉ አታምንም። የዘመሩት መዝሙር ተያዘ ዘንዶ፣ ነፍሴን የሚያጎሳቁል የነበረው የሚል መዝሙር፣ አሁን ጠፋ። መሬቱን እየቀጠቀጠ ነፍሴን ያጎሳቁል የነበረው ዘንዶ ተረገጠ፣ ባቡ ተያዘ ዘንዶ፣ ነፍሴን ያጎሳቁል የነበረው በሚል ነደደ ቤቱ። በጆሮዬ በአንተ ላይ ስለተደረገው ተአምራት ምስጋና ለእግዚአብሔር እየተሰጠ ነው የሚል ድምፅ ያ ሲገባኝ እንደ ቆልኩ እየተንከባለልኩ እየዘለልኩ እያለቀስኩ አመሰገንኩ መስዋቴን መስዋዕቴን አቀረብኩ ምስጋና የሚገርምህ ያም ሆኖ ጥያቄ አልተወኝ ለምን እንደ ጌሾ ወቀጠኝ እኮ ብዙ እየወደድኩ መንፈስ ቅዱስ ውስጥ የሆነው በጆሮ ለምን ስል እንደገና በድምጽ ምን አለኝ እንዳንተ ወደፊት የሚፈተኑትን እንድታድን በተጽናናህበት መጽናናት እንድታጽናና ነው። ኮምፕሊትሊ ገባኝ። በቃ አሁን እኔን ልጠይቅ ነበር እንደውም እሱን፣ እስኪ ነገር እንደዚህ አይነት ችግር ውስጥ አሁን ያሉ ሰዎች፣ ብዙ ሰዎች ነጻ ወጥተዋል። ከዩኒቨርሲቲ ይመጣሉ ቄስ ገና እስቃለሁ። አሁን ሰዎች አሉና ምን ትነግራቸው? ሴጣን ውስጣቸው የገባ እግዚአብሔር የጠላቸው አሳልፎ የሰጣቸው የሚመስላቸው አሉ። ፍጹም አይደለም። እኔ ህያው ምስክር ነው። እሱ ለተወሰነ ጊዜ ተፈቅዶለታል በዚህ ምድር እንዲኖር ብዙዎችን ይወል መንፈስ ቅዱስን ሰድባችኋል፣ ሰይጣን ውስጣችኋለ እያለ እራሳቸውን እንዲሰቅሩ ከጌታ ቤት እንዲርቁ አይምሯቸውን ይማርካል። ውሸት ነው። ይሄው ሶስት አመት ተኩል። ፈተናው ከውጭ ነው እንጂ ከውስጥ ያለው ነገር አይደለም። ያ ለምን ሆነ? በወደቀ ምድር ላይ ነው። ሰይጣን ተንኮለኛ ነው። እግዚአብሔር አይወድህም፣ ቢወድ ኖሮ አሳልፎ ለዚህ አይሰጥህ፣ ይኸው በህልም እያሳደደ በጆሮ እያሰማ አሳልፎ ሰጥቷል እያለ ሊያርቃቸው ፈልጎ ነው። ብዙ ዩኒቨርሲቲ ተማሪዎች አድኛለሁ። ይደረሙ ለምን እኛ እየተጨነቀን ትስቃለህ? ይሉኛል። ህይወቴ ትዝ ስለሚል ህይወቴን ስመሰክር ብቻ ይድናሉ። እና ለአንዳንዶች ይጸልያሉ፣ ለአንዳንዶች ይመክራሉ። ስለዚህ በምንም አይነት የሰው ልጆችን እግዚአብሔር አሳልፎ አይሰጥም። እና ሰውን ይወዳል ጌታ። ሰይጣን ነው የጌታን ስዕል የሚያበላሽ። እውነት ነው። ቄስ ነኝ፣ ቄስ እኮ ነኝ። ከዛ ጉዳ ወጣይ እና ይህን የሚያደርገው ያቺ ውሻዋ መንፈስ ነች በውሻ ይመሰላል፣ በእባብ ይመሰል የለም እና ያን የሚያደርገው የዚህ ዓለም የስድብ መንፈስ ያለው አለቃ አሁን እዚህ ሽያ ጋነ ተቆሞ ያንቢል አልደነግጥ። እነሱም ያውቃሉ ደግሞ አልደነግጥ። እኔ ክርስቶስ ነኝ። ህይወቴ በህይወት መዝገብ ተጽፏል። ኢየሱስ እስከ ሞት አይተወኝም እና ገና መንግስቱን አፈርስበታ ሴጣን እስከ ሞት ድረስ አፈርሰዋለሁ ለኢየሱስ ከኔ ጋር ደግሞ ወደዛ ሰይጣን አንተ ተተሪ ካልልኩ አያገኘኝም። ወደ እሱ ክልል ካልገባ ማለት ነው። አዎ፣ ጫት መዝሙር፣ ዘፈን፣ አሽሽ፣ ዝሙት ካልኩ ያገኘኝ እኔ ክልሉ ገባ ማለት ነው። እንደዛ ነው። አዎ፣ ስለዚህ አዳነኝ እልሃለሁ። አሜን። በጣም ትልቅ ታሪክ ነው። ይሄ ትልቅ ምስክርነት ነው። ምክንያቱም ሰዎች አሉ። አሁን በዚህ እየተቀጠቀጡ እንደንተ እንዳንተ ስላለፍበት ታውቀዋለህና ይህን መልእክት ደግሞ ሲሰሙ ተስፋ አለን የሚለው ነገር ተቀላልእና ደውለውም ይመሰክሩልሃል በደንብ እንጂ በደስታ አሁን እኮ በእኔ ያ ባያልፍ አሁን ለመስጣናት አሮ ነው አይሆንም አንዳንድ ነገሮች የምናልፍባቸው ለበጎ ነው ለሌሎች እንድንተርፍ ነው እኔ ባላልፍበት አሁን አንተ የምትለኝ ከውስጥ ሰይጣን አለ እንዴ አለ የአባቴ እናት መንፈስ ነው እንዴ የነካካሁ አጢአት አለ የፈርድብ ነበር ግን አሁን ምራራልህ እንዲህ ያሉ ሰዎች ስላለፍኩበት ነው። እና መረቱ ለዘላለም አሜን አሜን። ወደዚህ መሰራረት በተመለከተ የነገርከን ያቋረጥኩና ወደዚህ ወደ ኋላ የተመለስን ነውና፣ ኦኬ ትንሽ ነገር ተነግረንና ከረፍት በኋላ ደግሞ እንመለስበታለን። እንግዲህ አያት ያው ከኔ ጋር ከኔ ቀድመው ከኔም ጋር ብዙ ወንድሞች እህቶች ስለ እነሱ ባነሳልህ ጊዜ አይበቃኝ። እኔ ምልክት ነኝ እንጂ እኔ ቸርቹን መሰረትኩ፣ ጀመርኩ፣ ሰራው ልልህ በእውነት በእግዚአብሔር ድፍረት የለኝም። አዎ፣ በዛ ሞቲቭ ሳይሆን ታሪክ ነው የምናወራው። ታሪክ ደግሞ ሁልጊዜ ተጽፎ ይቀመጣል፣ ተጽፎ ይቀመጣል። አዎ፣ በዛ መጡልህ ሴቶች፣ ወንዶች፣ ቀኝ እጅ የሚደግፉ፣ በገንዘብ የሚጋደሉ፣ ክፍለ ከተማ የሚሄዱ አሁን ስድስት አመታችን የራሳችን መሬት አለ። መንግስት ያው ለሃይማኖቶች ሁሉ ያከፋፍል የለም ለእኛም በጎ ሰዎች እግዚአብሔርን የሚወዱ ለሌሎች አብያተ ክርስቲያናት እንደሚሆነው ለኛ መሬት ተሰጠ። ከዛ በፊት ግን ያሳለፋችሁት ነገር ነበርና በግሌ ነበር፣ ቤት ነበር፣ በኪራይ ቤት ነበር። በዛ በጣም ውስጥ ጋሮ ታሳለፈው አንዳንዱ እንደው የሆነች ቤት ውስጥ በቃ አንዳንዱ እንደው ብትነግረኝ ደስ ረፍት አድርገን እንመለስና እሷን በደስታ ለትምህርት የሚሆነውን ነገር ትነግረናለች። ተመልካቾቻችን እየተከታተላቸው የምትገኙት የሲሜን ቴሌቪዥን ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ በአየር ላይ የምትከታተሉ እንደዚሁም ደግሞ በዩቲብ አድራሻችን በመላው ዓለም የምትገኙ ኢትዮጵያ፣ ኤርትራውያን አብራችሁን ቆዩ። ከረፍት በኋላ እንመለሳለን።